ሰላም ሰላም የታደ ኢንፎ የዩቲብ ተከታታዮች እንዴት ናቸው? ሁሉ ሰላም። ዛሬ ደግሞ ዲቪ ስንሞላ ምናልባት ወይ ፕሪንት ካላደረግነው ወይም ደግሞ ስክሪንሾት ካላደረግነው ኮንፎርሜሽን ነንበራችን ይጠፋብናል። ስለዚህ ይህን ኮንፎርሜሽን ነንበር በመልኩ ነው ማወቅ የምንችለው፣ እንዴትስ ዲቪ ማየት እንችላለን? ከዛ በኋላ የሚለውን የማስረዳች ይሆናል። በመጀመሪያ ጎግል ላይ ትገቡና ቀጥታ ሰርች ባሩ ላይ ማለት ነው ዩ www.dvlottery ልክ ስትሉ ይመጣላቸዋል ራሱ ዲቪ ሎተሪ ዶት ስቴት ዶት ጎቭ 2026 ይላል። ይህን ቀጥታ ክሊክ ታደርጉታላችሁ። ከዛ በኋላ ኤሌክትሮኒክ ዳይቨርሲቲ ቪዛ የሚል አለ። እሱን ትነኩታላችሁ ማለት ነው። አሁንም ምን ይመጣላችኋል ከዚህ ቀጥሎ ማለት ነው። ቀጣዩ ስቴፕ ምንድን ነው የሚሆነው ይመጣላቸዋል እንደዚህ ቴንኪዩ ይልና ኤሌክትሮኒክ ዳይቨርሲቲ ቪዛ ብሎ ቴንኪዩ ብሎ ከዛ 2026 ዲቪ ኢንትራንት ስታተስ ቸክ ይላል። አሁን እዚህ ጋር ቀጥታ ይችን ቸክ ስታተስ የምትለዋን ማለት ነው ሰማያዊ ባክግራውንድ እንዳላትን እሷን ተነካላችሁ። እሷን ከነካችሁ በኋላ አሁንም እንትሉታላችሁ እዚች ጋር ወልካም ምናምን ብሎ አሁንም ኮንቲኒዩ የሚል አለ። ኮንቲኒዩ የሚለውን እንጫናለን ማለት ነው ከዛ በኋላ እንደምታዩት እዚህ ጋር ኮንፎርሜሽን ነንበር ነው የመጀመሪያው። ዲቪ ለማየት ማለት ነው አራት አራት ሪኳየርመንቶች አሉ፣ ዲቪ ለማየት ሲለቀቅ ማለት ነው። ለምሳሌ የ2026 ሜይ 3 ነው፣ ስለዚህ ከአምስት ቀን በኋላ ይለቀቃል። ስለዚህ ኮንፎርሜሽን ነንበር ያለን ሰዎች ምንድን ነው የምናደርገው? እዚች የተከበበችው ጋር ማለት ነው አስራ አምስት ዲጂቱን ኮንፎርሜሽን ነንበር ያረሳን ሰዎች ወይም ፕሪንት አድርገን ያስቀመጥን ሰዎች ቀጥታ ያንን ያስቀመጥነው ኮንፎርሜሽን ነበሩን እዚህ ጋር እናስገባለን ከዛ እዚህ ጋር ሁለተኛው ላስት ፋሚሊ ኔም ይላል እዚህ ላይ ላስት ፋሚሊ ኔም ማለት የአያታችንን ስም ነው የምናስገባው የአየታችንን ስም ከዛ ሶስተኛው ስቴፕ ምንድን ነው የር ኦፍ በርዝ ነው የር ኦፍ በርዝም እንዴት ነው የምንሞላው በትክክል አፕላይ ስናደርግ ወይም ደግሞ ዲቪስ ስንሞላ ያስገባነውን ትክክለኛ በፈረንጆች ማለት ነው፣ በኢትዮጵያ ሳይሆን ወደ ፈረንጅ ኮንቨርት አድርገን ነው አደለ? የሞላ ነው። ያንን ስንሞላ ዲቪ ስንሞላ ያስገባነውን ቁጥር ቀጥታ እዚህም ላይ ይር ኦፍ በርድ የሚለው ላይ ሶስተኛው ስፔስ ላይ እናስገባለን ማለት ነው። አራተኛው እዚህ ጋር ያው ይለያያል፣ ቫሪ ያደርጋል። ግን የተሰጣቸውን ቁጥር ወይም የሚመጣላቸውን ቁጥር ኤን ናይን አር ኤስ ሲ ለምሳሌ እዚህ ጋር ይላል። የሁላችንም የተለያየ ስለሚሆን እዚህ ጋር የሚሰጠንን እናስገባለን። ከዛ በኋላ ምን እናደርጋለን ሰሚት እንላለን ማለት ነው። ይሄ ኮንፎርሜሽን ነምበር ላለን ነው። ከዚህ በፊትም ቪዲዮ ሰርቻለሁ እንዴት ማየት እንዳለባችሁ ማለት ነው። ሁለተኛው ግን እንዴት ነው አሁን ይሄም ቪዲዮ በዋናነት ልሰራ የቻልኩት ባይኖርን ንሳ ኮንፎርሜሽን ነምበር ለምሳሌ ባይኖርን በምን መልኩ ነው ኮንፎርሜሽን ነምበራችንን እናገኛለን የሚል ጥያቄ ስለሚነሳ በእሱ ጉዳይ ነው አሁን ልሰራላችሁ የፈለግኩት። ስለዚህ እዚህ ጋር ፎርጌት ኮንፎርሜሽን ነንበር ይላል ስለዚህ እሱን እናከዋለን። ፎርጌት የምለውም ማለት ነው። ከዛ በኋላ ምን እናደረጋለን እዚህ ጋር ዳይቨርሲቲ ቪዛ ፕሮግራም ይልና ልክ ስንሞላ አሁን ይሄ ሀያ ሀያ አምስት ነው እዚህ ጋር እንደምታዩት ማለት ነው። ይሄ ሀያ አምስት ነው። ግን ሲለቀቅ ሲለቀቅ አሁን ሀያ ሀያ ስድስት ብላችሁ ነው እዚህ ጋር ሀያ ሀያ ስድስት የሚል ይመጣላችኋል። እሱን ትነካላችሁ ወይም ደግሞ እሱ ራሱ ይጽፍላችኋል ሀያ ሀያ ስድስት አሁን ይሄ ሀያ አምስት የባለፈው አመት ነው። አሁን ስላልተለቀቀ ነው ስለዚህ ስድስት ይልላችኋል እዚህ ጋር ማለት ነው። ከዛ ኔም ኔም እዚህ ጋር ቅድም እንደነገርኳቸው ከዚህ በፊት አፕላይ ስታደርጉ ወይም ደግሞ ዲቪ ስትሞሉ ያስገባችሁትን ትክክለኛ ምናልባት ይሄ ስፒሊንግ ኤረር ምናምን እንዳፈጥሩ ስፒሊንግ ኤረር ምናምን ወይም ደግሞ የሆነ ነው ፎርሙላ መጀመሪያ ከሞላችሁ በተለየ መልኩ እዚህ ላይ ከሞላችሁ ኢንፎርሜሽን ኢንቫሊድ ይላችኋል ማለት ነው። ወይም ደግሞ ኮንፎርሜሽን ነምበራችሁን አይሰጣችሁም። ስለዚህ በትክክል ማስገባት አለባችሁ። እዚህ ጋር ላስት ፋሚሊ የሚላል ቅድም እንደነገርኳችሁ ይሄ አያታችሁን ታስገባላችሁ። ፈርስት ኔም ማለት እዚህ ጋር የሁለታችሁ ማለት የራሳችሁን ስም ነው የሚሆነው። ሚድል ኔም ደግሞ የአባታችሁን ታስገባላችሁ ማለት ነው። እዚህ ጋርም ዴት ኦፍ በርዝ ደግሞ ይህም በጂሲ ነው፣ በፈረንጆች አቆጣጠር ነው እንዳትሳሳቱ። ይህም በጣም ጥንቃቄ የሚያስፈልገው ነገር ስለሆነ ዴቱንም ወሩንም አመተ ምህረቱንም። ልክ መጀመሪያ አፕላይ ስታደርጉ ያስገባችሁትን ካላንደር ቁጥር ወሩንም፣ ቀኑንም አመተ ምህረቱንም ቀጥታ እዚህ ላይ ታስገባላችሁ ማለት ነው። አራተኛው እንደዚሁ ኢሜል አድሬስንም እንደዚው መጀመሪያ አፕላይ ዲቪ ስትሞሉ የሞላችሁትን ትክክለኛ መረጃ ነው እዚህ ላይ ሞልታችሁ ኮንፎርሜሽን ነንበር ታገኙት አዘሮያስ። ከዛ ውጭ ግን አይሰጣችሁም ወይም አይሆንም አታገኙም ማለት ነው። ኮንፎርሜሽን ነንበራችሁም ማገኘታችሁም ማለት ነው። ስለዚህ ኢሜላችሁንም በትክክል ማስቀመጥ አለባችሁ። ከዛ በኋላ አምስተኛ ያው አውቶንቲኬሽን ይላል። ይህም እንደዚሁ የተለያየ ነው የሚሰጣቸው ይህንን የሚሰጣቸውን እንደዚህ የተለያዩ ሲምቦሎች አሉ። አምስት ሲምቦሎች፣ ስድስት ሲምቦሎች ናቸው። ከዛም አይበልጥም ከዛም አያንስም። ስለዚህ እዚህ ጋር የተሰጣቸውን እዚህ ባለው ስፔስ ላይ ቀጥታ ታስገቡና ሰሚት ትላላችሁ። ሰሚ ስትሉ በትክክል ከሞላችሁት መረጃችሁ ትክክለኛ ፋክት ከሆነ መጀመሪያ ዲቪ 2026 አፕላይ ስታደርጉ በትክክል ስማችሁን በርዝዴታችሁን የመሳሰሉትን ክራይቴሪያዎች ትክክለኛ ሆናችሁ እንትን ካላችሁና እዚህ ላይ ደግሞ ኮንፎርሜሽን ነንበራችሁን ስታገኙ ያስገባችሁት መረጃ ትክክለኛ ከሆነ ቀጥታ ኮንፎርሜሽን ነንበራችሁ ትክክል ይሆናል። ከዛ የሞላችሁት ምን ይሆንላችኋል? በትክክል ይመጣል ማለት ነው። ከዛ በኋላ ያው በመጀመሪያ ቪዲዮ የሰራሁት አለ ዲቪ 2026 እንዴት ማየት እንዳለባችሁ፣ በዛ መሰረት ኮንፎርሜሽን ነንበራችሁን ካወቃችሁ በኋላ ገብታችሁ የዲቪ ሎተሪያችሁን ቻንሳችሁን ማየት ትችላላችሁ ማለት ነው። ሌላ ኮሜንት ካለ ማለት ሌላ እንድሰራላችሁ የሚፈልጉት ቪዲዮ ካለ በኮሜንት አስቀምጡልኝ። እንግዲህ ለሁላችሁም ኢትዮጵያኖች በሙሉ ከሀገር ውጭም በሀገር ውስጥም ላላችሁት የዲቪ ሎተሪ ለሞከራችሁ በሙሉ መልካም እድል ታዲ ኢንፎ የዩቲዩብ ቻናል ይመኛል። ቪዲዮን ከወደዳችሁት ለወደፊትም አዳዲስ ቪዲዮዎች ስለምለቅ ላይክ፣ ሼር እና ሰብስክራይብ ማድረግ እንዲተባበሩኝ በአክብሮት እጠይቃለሁኝ። በድጋሚ መልካም እድል ታንኪዩ።